እንደዚህ ነገር ያገለችው በሱ አጥፋት እኮ ነው። አንቺ ነሽ ሁሉ ያደረግሽው። የምሰራው ሬሳ ማድረቂያ ክላስ ነው፣ እዛ ነው የራሴን ሲሚ ጨርሽ መጣ ማለት ስራ ላይ ነኝ። ሲመጡልኝ ምናምን ቀጥታ አደርጋለሁ፣ የምፈልገው ነገር አደርጋለሁ። ሰላም፣ ሰላም ውድ የፈጥኖ ደራሽ ቤተሰቦቻችን፣ እንግዲህ ባለፈው በምን አይነት ቪዲዮ እንደተለያየን ታስታውሳላችሁ። በባለትዳሮቹም መሀል እንግዲህ የእኔ ውጤት እንፈልጋለን ብለው ነበረ። ታዲያ ውድ ተመልካቾቻችን፣ ዛሬ ደግሞ ከተፈ ብለን መተን ውጤቱን ይዘን መተናል። ውጤቱን እንግዲህ ውስጥ ገብተን የምናይ ይሆናል። እዚህ ጋር እንደምትመለከቱት የተባበረን የሆስፒታሉ ሎጎ አለና ከልብ ከልብ ማመስገን እንፈልጋለን ሆስፒታሉንም። የእውነት ችግራችንን ተረድቶ አስቸኳይ ዲኤንኤ ከቀኑ ቀድሞ እንዲደርስ በማድረግ ስለተባበረን ሆስፒታሉንም ከልብ ማመስገን እንፈልጋለን። እንግዲህ ዲኤንኤ ውጤቱ ደርሷል። ውድ ተመልካቾቻችን እኛም በጉጉት እየጠበቅ ነው ነው እንግዲህ በጉጉት ነው የምናየው። እስኪ እንግዲህ ባለትዳሮቹን በጉጉት እየጠበቁኝ ነው። በተለይ ባለቤትየው በጣም በተደጋጋሚ እየደወለልኝ ነበረ። በተደጋጋሚ በተደጋጋሚ እየደወለ እንዴት ሆነ ያ ጉዳይ እያለ አንድ ቀን ሙሉ ቀን ሲደውልልኝ ነው፣ እንደውም እየዋለውና ውድ ተመልካቾቻችን፣ በጣም ተጨንቋል ያለው ነገር መጨነቁን ያሳያልና አሁን ደግሞ ውስጥ ገብተን እየጠበቁን ነው። ውስጥ ገብተን ደግሞ ያለውን ነገር አብረን በጋራ የምናየ ይሆናል። ውጤቱ ምንም ሆነ ምንም ግን ውድ ተመልካቾቻችን እኛ ዋናው አላማችን እነሱ ተስማምተው ተግባብተው እንዲኖሩ ነውና እኛ ፎከስ የምናደርገው ውጤቱ ላይ ሳይሆን የእነሱ መግባባትና መስማማት ላይ ስለሆነ ውድ ተመልካቾቻችን አብራችሁን ቆዩ። ውስጥ ገብተን እንግዲህ የሚፈጠረውን እናያለን። ሁልጊዜም እንደምለው ይህንን የዩቲዩብ አካውንታችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን አግዙን እላለሁ። ሀሳብ አስተያየቶቻችሁን አስቀምጡልን። ሁሉም ጋር ደርሰን ችግሮችን እንድንፈታ መፍታት እንድንችል አግዙን አበረታቱን ማለት እፈልጋለሁ። እንግዲህ ውስጥ ገብተን ደግሞ የሚፈጠረውን አብረን እናያለን ማለት ነው። እንግዲህ ውድ ተመልካቾቻችን ቤት ገብተናል። ያው እነሱን በጉጉት እየጠበቁት የነበረ ውጤት ነው። እንግዲህ ወንድማችን በጣም ደጋግመው ሲደውልልን ነበር። ከዚህ በፊትም ቅድም እንዳልኳችሁ ደጋግመው ደውሎልናል። እንግዲህ እኛም የቻል ነውን ያክል አድርገን በእኛ በቻል ነው አቅም እንግዲህ በአስቸኳይ የዲኤንኤ ውጤት እንዲደርስ አድርገን እንግዲህ ውጤቱ እንግዲህ እንዳልኳችሁ ደርሷል። እንግዲህ ውጤቱን እዚሁ ለነሱ ማሳየት ሲኖር ስለሚኖርብን ውድ ተመልካቾች ለነሱ ከፍተን ውጤቱን ለአባትየውም ለእናትየውም ማሳየት ስለሚኖርብን ለባለትዳሮቹ ግዴታ ማሳየት ስለሚኖርብን ለእነሱ እናሳያቸዋለን ማለት ነው። እንግዲህ ይኸው እዚሁ ናቸው፣ እነሱም ውጤቱ ነው የሚጠብቁት። እንግዲህ ምንድን ነው እኔ ለእናንተ አንድ መናገር የሚፈልገው ነገር ውጤቱን ከማሳየት በፊት፣ ምንም ቢሆን አንዳንዴ ነገሮች በትዳር ላይ ብዙ ነገሮች ይከሰታሉ። እኔ ደግሞ ለአንተም ከዚህ በፊት የነገርኩ ነገር አለ የምታስታውስ ከሆነ ማለት በጣም ብዙ ሰዎች ትዳራቸው ላይ ብዙ ነገር ተፈጥሮ ነገሮችን አስተካክለው ፈተው ሰላማዊ ህይወታቸውን እንደጀመሩ ነገር ያለው በስልክም ስናወራ በአካልም ባለፈው ብዙ ነገር ተነጋግረናል ስለዚህ ምንም አይነት ነገር ቢፈጠር ራስህን አረጋግተህ ቤተሰብህን ማረጋጋትና ቤተሰብህ እንዳይበተን መጣር አለብን እንግዲህ እንዳልከኝ የረዥም ዓመት ፍቅር ነው ከእሷ ጋር ያሳለፋችሁት ያው እንግዲህ ውጤቱን አብረን ነው የምናየው ስለዚህ በጋራ ያለውን ነገር ያለውን ነገር ምንም ነገር ቢሆን ቤተሰብህን፣ እንግዲህ የልጅነት ፍቅረኛ እንደሆነች ነግረናል። ከተማሪነት ጀምሮ ስለዚህ ብዙ ፍቅር ይኖረሃል ብዬ አስባለሁ። ለሷ ብዙ ፍቅር አለኝ። ስለሷ በጣም እንወዳት ፍቅራት ምንም ቢሆን ስለዚህ ያለውን ነገር እንግዲህ ውጤቱን እዚህ ጋ ነው የሚገለጸው። እሺ ለማሳየት ያክል ለእናንተ እና እስኪቼ ካርጊው የህክምና ባለሙያ እንደመሆች ምንም ነገር ቢፈጠር ምንም ነገር ቢሆን እንዳልኳችሁ የሰው ልጅ ፍቅር ፍቅሩ ይበልጣልና ይኸውልሽ ረጋበ ረጋበ ልሽ ይኸውልሽ ምንድን ነው መሰለሽ፣ እኛ አረጋግጠን እንደ ተረጋጋ፣ ተረጋጋ። ይኸውልህ ተረጋጋ። እንደዚህ ነገርኩህ አይደለ? እንደ ነገርኩህ አይደለ? እንደ እንደ አንተ አንተ አንዴ አንዴ፣ ካሜራ ካሜራውን፣ ውሀ አምጥልህ ውሀ አምጥልህ እባክህ፣ ወንድምህ አንተ አያሊ፣ እሺ። አንዴ አገዙኝ እና እዚህ ላይ እዚች ላይ እናደርጋለን። አንዴ አንዴ አንዴ፣ እባካችሁ አንዴ ረጋቤ፣ ረጋቤ እዚህ ጋር ልጅሽም አለ። አታስጨንቂ፣ ሆን ልጅ ጭንቀት አይችልም። ና ትንሽ እንዳያችሁት ነው የተፈጠረው። ትንሽ የሚያስደነግጥ ነገር ነው እና እስኪ ይቻሉ ያክል ይህንን ነገር ፈተን ለመሄድ እንሞክራለን። ና የኔት ረጋብለሽ ይውልሽ ረጋ ም የሚያጋጥም ነገር ይኖራል እና ባለፈው እንዳልኩሽ ብዙ ጥያቄዎች ነበሩኝ፣ ብዙ ጥያቄዎች ነበሩኝ እና እነሱንም ሳንጨርስ ነው የወጣ ነው። ትንሽ ስሜታዊ ነበርን ሁላችንም። እንዴት ይህ ነገር ሊሆን ይችላል? እንዴት እንደዚህ ሊሆን ይችላል? ሽረጋ የህክምናውን እንግዲህ እኛ ትልቅ በሚባል ሆስፒታል ደረጃ በምናውቃቸው ሰዎች በአስቸኳይ ዲኤንኤ የተመርምሮ እንዲመጣለን ያደረግ ነውና የውጤቱ ትክክለኛ ነው። ከተቻለ በዚህም ብቻ ሳይሆን አንቺ ከፈለግሽ የህክምና ባለሙያ ነሽ፣ በድጋሚም ይሄንን ነገር በስልክም ደውለን ሆስፒታልም ሄደን ማረጋገጥ እንችላለን ግን አሁን አንቺ አንዳንድ ነገሮችን ንገሪን። ከህይወትሽ በቃ ከእሱ ጋር ረዥም ጊዜ ከልጅነት ጀምሮ ነው፣ ሌላ ወንድ እንደማታውቂ ነግረሽናል። ግን አሁን ላይ በመሀል ላይ የተፈጠረ ነገር ካለ ያለውን ነገር ታጫዎች ናለሽ። ረጋ ብለሽ አጫውቺን በተረጋጋ መንፈስ። ወንድማችን እስከዛ ትንሽ እንትን እንበለውና፣ ከዛ ረጋ ብለን አንቺ እንትን ትይናለሽ። መደረግ ያለ አንድ አገዞኝና አገዞኝና እሱን ትንበለው እንግዲህ ውድ ተመልካቾቻችን እስኪ ያለውን ነገር ረጋ ብለሽ እንዳልኩሽ ምንድን ነው የተፈጠረ ነገር በመሀል ያለ ታሪክ አንቺ የምታውቂ በትክክለኛ እስኪ የምታስታውሽውን ነገር ረጋ ብለሽ እያሰብሽ እያስታውሽ ነገር ምንድን ነው የተፈጠረው? በመሀል እንግዲህ ከሱ በፊት ሌላ ሰው አታውቂም። እሱን ካገባሽው ወይም በፍቅር የምትተዋወቁ ከተማሪነት ጀምሮ ነው። ስለዚህ በመሀል የተፈጠረ ነገር የምታስታውሹ ነገር ይሄ ነገር ሊሆን ይችላል፣ የምትዩ ነገር በዚህ ቦታ ላይ እንደዚህ አይነት ስህተቶች አሉ የምትያቸው ነገሮች እስኪ ንገሪ። እኔ አንድ የማስታውሰው ነገር አለ። የሆነ ጊዜ ማለት እዛ ስራ ቦታ ማለት ነው፣ የልብ ታማሚ በጣም ቆንጆ ሰው የሆነ ልጅ ይመጣል። ና እዛ ተደግፈው ምናምን ይዘው ሲመጡ በጣም ደነገጥኩ። ቆንጆ ነው። ስራ ቦታ ማለት ነው። ከዛ በጣም ደነገጥኩ። ምናምን ሄድን ሄድንና የሚደረግ ለትን እገዛ አደረጉት እነሱ። እኔ የምሰራው ሬሳ ማድረቂያ ክላስ ነው እና አየሁት። በቃ ሳየው ነው የደነገጥኩት። አላቅም ማለት ስላመመው ምናምናም አይደለም። ብዙ ታማሚዎች ይመጣሉ፣ ግን በቃ ምን እንደሆነ አላቅም ያኔ። ከዛ በኋላ የልብ ባትሪ ሁሉ ተደርጎለታል። ሰው ሁሌም እየመጣ በየጊዜው ቼክ ይዳረጋል፣ ልጁ ማለት ነው ልቡ ላይ ባትሪ ተገጥሞለት ነው ማለት ነው። ልቡ ጋር ባትሪ ተገጥሞለታልና እየመጣ ሁሌም ቼክ ይደረጋል፣ በየ አስራ አምስት ቀኑ ምናምን እና እንደዛ ሲመጣ ሁሌም እንዴት ነግ ተሻለክ ምናምን እያልኩኝ በደንብ እጠይቀዋለሁ። በቃ በጣም ተቀራረብን። የምንቀራረበው ጀስት እንደ ወንድም እንደ እህት ብቻ ነው። እኔ በጣም ማለት ቀረብኩት ምለው ሰው እሱን ብቻ ነው ማስታውሰው። ከዛ በኋላ የሆነ ቀን በጣም ተሞ መጣ። በጣም እና ያኔ እንዴት አመመው ብዬ ስል፣ የተደረገለት ባትሪ አልቆ ነበር። በጊዜው ቻርጅ አልተደረገም ማለት ነው። ቻርጅ አልተደረገለትም ነበርና በጣም ታሞ መጣ። የሚደረገውን እገዛ አደረግን። በቃ ብዙ ነገር አደረግን፣ ግን ልጁ ሊ ሊተርፍ አልቻለም። ልጁ ሞተ፣ ያኔ ማለት ህይወቱ አለፈ ማለት ነው። እሺ ከዛ ታዲያ፣ ከዛ በኋላ ብቻዬን አይደለሁ እኔ እንትን የምለው? ከዛ በቃ አረጋ በእና እስኪ ምንድነው የሚለውን ነገር እስኪ አስረጅኝ። አረጋ አይዞሽ፣ ችግር የለውም ማለት ቢያንስ እንኳንም ሞት አለ። ማስደሰት ነበረብኝ፣ ቢያንስ ብዙ ነገር የታመመ ሰው ነው፣ ብዙ ነገር ያጣ ሰው ነው። በፊት እንኳን ባስደስተው ምን አለ ትዳራለኛ፣ አይ ነው አቃለሁ ግን ምን አለ አስደስቸው ቢሆንና ብዬ ተጸጸትኩኝ። ጠጠግቼ ምናምን ዝም ብዬ ዳበስኩት የሆነ ነገር እያደረኩ፣ ሳላቀው ሳላስቡ የሆነ ነገር ተፈጠረ። ማለት እኔ አስቤው አይደለም ፈልጌው አይደለም እንደዚህ እንዲፈጠር ብቻ። ያንን ነበር እያስታወስኩኝ ነበርኩ። ከዛ ሌላ ነገር ተፈጠረ። ማለት ማድረቂያ ክፍል ከገባ በኋላ ማለት ነው የሬሳ ማድረቂያ ክፍል ገባ ማለት ነው ወዲያው እዛውን ያርፈው እዛው አርፈው ወዲያው ገባ ወዲያው አረፈ እኛ ጋር አመጡት ማለት ነው ከዛ በኋላ ብቻዬን ነበርኩኝ በቃ ማለት በጣም በደንብ የማውቀው ሰው ስለሆነ በጣም ሪሌሽናችን ቅርርቦች ስላለ ቢያንስ እንኳን እዛ ነው የምታውቂው እዛው ነው የማውቀው እና በቃ ያሳዝናኝ ነበረ በቃ ማለት የሆነ ነገር በቃ በጣም ነበር ማዝንለት። ምን አለ የሆነ ነገር ባደርግለት በህይወት እያለ እያልኩኝ እየተጸጸትኩኝ እያሰብኩኝ በቃ እየዳበስኩት ነበር፣ እና እየዳበስኩት ነበር ሳላስበው የሆነ ሚስቴክ ተፈጠረ። ይሄ ነው አጋጣሚው ማለት ነው። ከዛ ውጭ ሌላ ምንም አይነት አጋጣሚ የለ። እንደዛ ነው የሚሆነው። አዎ፣ ከዛ በኋላ በቃ ከዛ በኋላ ሪፒቲንግ ሆነ ማለት መደጋገም ጀመርኩኝ። ከእንደዚሁ ልምድ ሆነ ማለት ነው። ከዛ በኋላ በቃ እኔ እዛ ነው የራሴን ስሜ ጫርሸን መጣው ማለት ስራ ላይ ነኝ፣ ሲመጡልኝ ምናምን ቀጥታ አደርጋለሁ የምፈልገው ነገር አድርጋለሁ። ማለት አንደኛ ስራ ስለሚደክመኝ ቢዚ ስለምሆን ስለምጨናነቅ ፎቶ ሳነሳቸው ቪዲዮ ስሰራ ምናምን እቆይና ያኔ ሳላስበው ሌላ ስሜት ውስጥ እገባለሁ። አድርጌ ምናምን ራሴን ጨርሴ ወደ ቤት ይመጣለሁ። ቤት ደግሞ ስለሚደክመኝ ከሱ ጋር ያለኝ ግንኙነትም ማላደርገው ምክንያት አንዱ ይሄ ነው። እንግዲህ ባለፈው የሚያየናቸው ፎቶዎች፣ ቪዲዮዎች ማለት በዚህ እንትን ነው ማለት ነው። በዚህ ምክንያት ነው እነዚህን ቪዲዮዎች የምትይዣቸው ፎቶዎቹን የምትይዣቸው ማለት ነው። እንግዲህ ውድ ተመልካቾቻችን እንደሰማችሁት ነው፣ እሱ በተደጋጋሚ በጣም ብዙ ነገሮችን እየሞከረ ነበር፣ ባለቤትሽ። እና ለምንድን ነው ፈቃደኛ ልትሆኝለት ያልሞከርሽው? እንግዲህ በእምነት የምንሄድ ብያት ነበር፣ ከዚህ በፊት ገዳም ምናምን ብሎ ነበርና እንደዛ ሲልሽ ለምንድን ነው ፈቃደኛ ያልሆንሽበት ምክንያት? እኔ ፈቃደኛ ያልሆንኩበት ምክንያት ማለት በቃ ነርበስ ሆኜ ነበር። በወቅቱ በጣም ነርበስ ማለት አፈልጊው፣ አስቤው አይደለም። እንደዛም ሆኖ ነው እንደዛም አደርገው ማለት፣ በቃ ምን እንደሚገፋፋኝ ከተደረገ በኋላ ከጨረስኩኝ በኋላ ነው እኔ የማቀው ማለት ነው፣ ራሴ የማቀው በቃ ምን እንደሆነ አላቅም። መጀመሪያ ላይ ይገፋፋኝና ከዛ በኋላ ከተጨረሰ ካረኩት በኋላ በቃ ሳትስፋክሽን ሳገኝ ራሴን አውቃለሁ እና እንደዚህ አይነት ስሜት ደስ ስሜት ስሜት እዚ ማግኘት ስለማልችል በቃ ያን ማጣት ስላልፈለግኩ እንደዛ እያረኩት ነበረው። እንግዲህ እስኪ ውድ ተመልካቾቻችን እንደሰማችሁት ነው እና ወንድማችን ትንሽ ራሱን ለማረጋጋት ትንሽ ጭንቀት ነገር ነው እና ራሱን ለማረጋጋት እየሞከረ ነው። እስኪ እንግዲህ እሱ ደግሞ ተረጋግቶ ያለውን ነገር ከሱ ጋም እንግዲህ እኛም በቻል ነው አቅም ነገሮችን ለማስተካከል እንሞክራለን እና ይመስለኛል እንግዲህ ልጁ የተፈጠረው በዛ አጋጣሚ ነው ማለት ነው። አዎ ከእሱ በፊት ሌላ ነገር ምንም አላደረኩም። ከዛ እሱ በሞተ ማከሱ ጋር የሞተ ጊዜ አደረኩኝ። ከዛ በኋላ በዘጠኝ ወር ወለድኩ እና ሜቢስ ነው የሚሆነው። እሱ ላይ የሆነ ያየሽው ጥርጣሬ ነበረ በዛ ሰሞን ማለት ያ ነገር ሲፈጠር ከዛው ከዛ፣ ይሆናል ብለሽ ገምተሽ ነበር ከሰውየው? እኔ አልገመትኩም። ማለት ሲጀመር ያወቅኩት ያኔም እንትን ያልኩት ማለት ኔታ እንትን ያልኩት ነገር ነው። ካለው በቃ ማለት አስቤው አይደለም መጀመሪያ ላይ፣ እኔ አድርጌው ቢሆን ብዬ መኞት ነበር የተመኘሁት። ከዛ ግን ሳላስበው እኔ ረክቼ ጨርሺ አገኘው ማለት ነው። ከዛ በቃ እንዳደረግኩኝ ታረዳው። ከዛ በኋላ ደጋግሜ መሞከር ጀመርኩኝ። መጀመሪያ የጀመርኩት ከሱ ጋር ነው እና ከዛ በኋላ እዛው እንትን አልኩኝ ዘጠኝ ወር በዘጠኝ ወር አስራ ሰባት ቀን ምናምን ቤቢ ተወለደ። እና ደግሞ ቤቢም እንደዚህ ይሆነ ብዬ ስባ አዎ እኔም የሕክምና ባለሙያ ነኝ ታውቃለ እና እንደዚህ አይነት ሰው ላይ ስናደርግ ማለት እናደርጋለን አንዳንዶቹ ስናደርግ ልጃችን ላይ የሚመጣው እንትን እንደዚህ ነው መጨረሻው። ሜቢ ከተፈጠረ አዎ ከተፈጠረ ልጁ እንደዚህ ነው የሚሆነው፣ እና እጠረጥራለሁ እጠረጥር ነበር ግን እጠረጥራለሁ። አይ እንዴት ብዬ ይህንን ገመና እንዴት ብዬ ለባሌ ስነግረዋለሁ? ትዳሬንስ እንዴት ብዬ እፈታለሁ በማለት ዝም ብዬ ቁጭ አልኩ። እንግዲህ ማለት በህክምና አንቺ የቤቢን ነገር አልሞከርሽም ማለት የሚስተካከልበት መንገድ ቼክ አላረግሽም አልሞከርሽም ደፍረሽ ሄደሽ መጨራሽ ቤቢን እኔ ሲጀመር በጣም ቢዚ ሆኜ ነው የምውለው፣ እንደምታውቀው በጣም በጣም ስትረስ አለብኝ ና እሱ እንደፈለገ አድርገው ከወሰድኩ ሰደው ከፈለክ ጸበልም ምንም አድርግ የፈለግከውን አድርግ ብዬ፣ እንደውም ከልጁ ጋር እኔ ጨራሽ ሪሌሽን የለኝም፣ እና ጥፋተኛ ነኝ። እንግዲህ ውድ ተመልካቾቻችን ጉዳዩ እንደሰማችሁት ነው ትንሽ ግር የሚል ነውና እስኪ ይህንን ነገር ደግሞ እኛም በምንችለው ነገር በሕክምና የሚስተካከል ከሆነ ቤቢ እንግዲህ ቅድም ያያችሁት ልጅ ነው። በጣም የሚያሳዝን ልጅ ነው። እንዳያችሁት አያወራም ዝም ያለ ልጅ ነው። ፊቱን ስታዩት በጣም የሚያሳዝን ልጅ ነው። ውድ ተመልካቾቻችንና እስኪ እንግዲህ በቀጣይ ደግሞ የቤቢንም ጉዳይ በሕክምና የሚፈታ ነገር የሚቀረፍ ነገር ከሆነ እሱንም የቻልነውን ያክል ለማገዝ እንሞክራለን። እንግዲህ እ በዛ መንገድ የቤቢን ጉዳይ ለመፍታት እንሞክራለን። እስኪ ባለቤቷን ደሞ ወደዚህ እንጠራዋለን እንደነቃ ነቃ ሰምቻለው፣ ነገር ግን ትንሽ ራሱን እስከሚያረጋጋዛው ይሁን ይቆይ ብዬ ነው። እስኪ እንግዲህ እሱን ጠርቼ ደግሞ እሱ ጋር ያለውን ነገር አንዳንድ ነገሮች ልስማና እስኪ እንግዲህ የሚፈጠረውን አብረን እናያለን። እንግዲህ ማስተካከል የምንችለውን ነገር በተቻለን አቅም ለማስተካከል እንሞክራለን። ውድ ተመልካቾቻችን፣ በተቻለን እኛ የቻልነውን እስከ ጥግ ድረስ ለመሄድ እንሞክራለን። ነገሮችን አስተካክለን መስተካከል የሚችልበት ነገር ካለ የቻልነውን ነገር ለማድረግ እንሞክራለን። እንዳያችሁት ነው እንግዲህ ትዳራቸው በጣም የሚያስቀና ነው ማለት ከልጅነት ጀምሮ ከተማሪነት ጀምሮ እዚህ ደረጃ ደርሰው እንደዚህ አይነት ነገር ማጋጠመው በጣም የሚያሳዝን ነው። አንዳንዴ በሰዎች ላይ መፍረድ አንችልም። ይሄ ነገር ያጋጠመው እናውቀዋለን እና ውድ ተመልካቾቻችን ማለት ብዙ ሰዎች ብዙ ያየናቸው ነገሮች አሉና ከዚህ በፊት የሰራናቸው ቪዲዮዎች ላይ እንዳያችሁት በጣም ብዙ የሚያጋጥሙ ማይጠበቁ ማይጠበቁ ነገሮች አሉና ሰዎች ወደው አይደለም ያንን ነገር የሚያረጉት እንድንል ያስችለናል ያንን ነገር ስናይና አሁን እንግዲህ በእርግጠኝነት እሷም በሕክምናውም በሃይማኖትም ሄዳ ይህንን ነገር እንደምታስተካክለው ወደ ቀድሞ ሰላሟ እንደምትመለስ ተስፋ አደርጋለሁ። እንግዲህ እስኪ በመቀጠል እሱን ጠርተን እናወራው። የተወሰነ እንግዲህ ስለተረጋጋ አሁን ይረጋጋል ብዬ አስባለሁ። እስካሁን እሱን ጠርተን ደግሞ እናወረዋለን ማለት ነው እና እንዳልኩ ነው፣ ረጋ ብለህ ብዙ ነገር እንግዲህ ተነጋገርን። አሁን ድጋሚ ወደ ኋላ እንመለስም። ስለዚህ ባባዬ እና እንዳልኩ እንግዲህ ብዙ ነገር ተነጋግረናል፣ ያለውንም ነገር አስረድቻሃለሁ በደንብ። ስለዚህ ምንም ስሜታዊ መሆን የለብህም። ይህንን ነገር ደግሞ አንተም ብለህዋል፣ ገዳም ላይ ሄደህ ብዙ ነገሮችን ሞክረዋል። እንደዚህ አይነት ነገሮች እንዴት ሊያጋጥሙ እንደሚችሉ ድሮ የሰራናቸውን ነገሮች ሁሉ አሳይቻለሁ። ስለዚህ አሁን ድጋሚ ወደኋላ መመለስ የለብንም ከቻልክ እኔ ደስ የሚለኝ ችግሮችን ፈተህ ትዳርህን ብትቀጥል በጣም ደስተኛ እሆናለሁ። እኛም በቻል ነው ሁሉ ከጎናችሁ ከጎናችሁ ሆነን እናግዛችኋለን። እስከ ዛሬ ድረስ የሬሳ ልጅ ተንከባክቤ እንደዚህ ቆይቼ አሁን ምን ይባላል? አሁን ብዙ ነገር አወራን አደለ? ተነጋገርን አደለ? ወደኋላ እንዳንመለስ አሁን አሁን ነገሮችን ወደኋላ መመለስ አስፈላጊ አይደለም። ስለዚህ አሁን ከዚህ በኋላ ያለውን ነገር ከዚህ በኋላ የሚፈጠረውን ነገር ብናወረው የተሻለ ይመስለኛል። እንግዲህ በጣም ብዙ ነገሮችን ተነጋግረናል፣ ወደኋላ መመለስ አያስፈልግም እንዳልኩ ውጭ በጣም ብዙ ነገሮችን ተነጋግረናል። አንተም ራስህን አረጋግተ ድጋሜ ለማውራት ፍቃደኛ ስለሆንክ እውነት በጣም ደስ ብሎኛል። እና አሁን ከዚህ በኋላ ስለሚወሩት ነገሮች ከዚህ በኋላ ስለሚፈጠሩት ነገሮች ማስተካከል የምንችላቸውን ነገሮች ብናወራባቸው ደስ ይለኛል። እንደኔ ማስተካከል የምንችልበት ነገር ላይ ብናወራ ጥሩ ነው ብዬ አስባለሁ። እንደኔ እንደኔ ደስ የሚለኝ ነገሮችን እኛም ከጎናችሁ ሆነን እያገዝናችሁ ተዳራችሁ ቢቀጥል ደስ ይለኛል። ነገሮችን አስተካክላችሁ እውነት ፍቅራችሁ ማለት ከልጅነት ጀምሮ ነው፣ ከልጅነት ጀምሮ የመጣ ነው ከተማሪነት ይሄ በጣም ከብዙዎች ጥቂቶች ላይ የሚገኝ ነው። እና እናንተ እንደው ምድለኞች ናችሁ። ከልጅነት ጀምሮ ተነስታችሁ እንደዚህ አይነት ትዳር ላይ መቆየታችሁ እና እባክህን እስኪ አንተ የሬሳ ልጅ ላሳድግ፣ የሬሳ ልጅ እኔ እና እሷ እኮ እኔ እና እሷ እኮ ስንት አመቱን እኮ ቆይተናል። አንተ አልገባም። ስንት አመቱን ተረጋጋ። አሁን ስሜታዊ ያ ባ አንተም ትታመማለህ። ገባህ? ጊዜ ራስን ጤና ታጣለህ ከእሷ ጋር እንደዚህ እንዴት እቆያለሁ ታዲያ እንደዚህ ሆኜ ቤቱንም እተወዋታለሁ ቤቱንም እተወዋታለሁ ጊዜ እፈልጋለሁ ለብቻዬ መሆን እፈልጋለሁ ራሴ ብቻዬን ማሳለፍ እፈልጋለሁ ወስኜ ውሳኔ ለእናንተ አሳውቃለሁ እናንተ ግን አክብራችሁ ስለመጣችሁ በጣም አመሰግናለሁ ችግር የለውም ማመስገን ግዴታችን ነው የእናንተ የእኛ ትልቁ እውነት ማለት ትልቁ የእኛ ስኬት የእናንተ ሰላም መሆን ነው። እናንተ ሰላም ስትሆኑ የእኛ ስራ ስኬታማ እየሆነ እንደሆነ ይሰማናል። ስለዚህ የእናንተ ስኬት ነው ለእኛ ማለት የእናንተ ጥሩ መሆን የእናንተ ሰላም ማግኘት ነው ለእኛ ስኬት እና እኔም አላስጨንቅህም። እኔ መረጋጋ ስለምፈልግ ልውጣ። እሺ፣ እሺ ረጋ በልና ተረጋግተህ አዘሻንቺ አንቺም ምንም እንትን እንዳትዪ፣ እንዳይሰማሽ ያለውን ነገር በጋራ ሆነን ማድረግ ያለብንን ሁሉ እናረጋለን። ችግር የለውም። ስሜትሽ እንዳይጎዳ ማለት ሳይኮሎጂካሊ ያለውን ነገር አንቺ የህክምና ባለሙያ ምንሽ፣ በዛ ላይ ደግሞ ታቂ ያለሽ። ስለዚህ ትንሽ ስሜቱ ስለተረበሸ ነው። ጊዜ ይፈልጋል እንደዚህ አይነት ነገር ለመመለስ እና ጊዜ ይውሰድ ጊዜ ስጪው እኛም ጊዜ እንስጠውና ያለውን ነገር ተመካክረን ማድረግ የምንችለውን ነገር ሁሉ እናደርጋለን ማለት ነው። እሺ፣ እኔ በቃ ራሱን እንትን ይበል። ሁ አጥፍቻ አሉ ብዙ ነገር አድርግ ያለውና በቃ ራሱንም በደንብ ያዳምጥ። እኔ ማለት በቃ ላይፈልገኝ ይችላል፣ ብዙ ሚስቴክ ሰርችበታለው። ብዙ ነገር አድርግ ያለውና ላይፈልገኝም ይችላል። ልጁን ለልጁ ብሎ ራቀችኝ ልጅ ስለውሉ ምናምን ብሎ ካሰበ እንኳ ሜቢ ችግር የለውም ራሴ ያሳድገዋለሁ። እኔ ጋር እንኳን ፍላጎቱ ካልሆነ እና ራሱን በቃ ራሱን ያዳምጥና ውሳኔውን ያሳውቀኝ፣ እኔ ይጠብቀዋለሁ ችግር የለው። እሺ እንግዲህ ነገሮችን ለማስተካከል አንቺም ራስሽን ማየት ይኖርብሻል። ራስሽን ከእንደዚህ አይነት ነገር ለመቆጠብ እንዳልኩሽ በሃይማኖትም ቢሆን እናንተ ባላችሁበት ሃይማኖት እሱ ያለሽን ነገር ማድረግ ይኖርብሻል። እኛም ከጎንሽ ሆነን ማገዝ ያለብን ነገር ካለ ሁሉንም በልጅሽ ዙሪያም በአንቺ ዙሪያም ማገዝ ያለብንን ሁሉ እናገዝሻለን። ግን አንቺ ራስሽ ላይ ትኩረት ማድረግ ይኖርብሻል። አሁንም እንደዚህ አይነት አይምሮሽ ላይ ያለ የመንፈስ ጭንቀት የመንፈስ ችግር ካለ፣ ከራስሽ ጋር የሚያጋጭሽ ነገር ካለ እነሱ ላይ በደንብ አውሪንና በግልጽ ማገዝ ያለብንን ነገር እናግዛለን ማለት ነው። ስለዚህ ምንም እንዳትጨናነቅ። ሺ እንግዲህ በቀጣይ እስከምንገናኝ ሰላም ቆዩልን። ሁልጊዜም እንደምለው ይህንን የዩቲዩብ አካውንታችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን አግዙን። ውድ ተመልካቾቻችን የእናንተ እገዛ የእናንተ ድጋፍ በጣም በጣም በጣም ያስፈልገናል። ብዙ ሰዎች ጋር እንድንደርስ፣ ለብዙ ሰዎች እገዛ እንድናደርግ፣ ለብዙ ሰዎች አቅም እንድንሆን ድምፃቸው እንድንሆን እንድናገዛቸው የእናንተ እርዳታ ያስፈልገናል። ውድ ተመልካቾቻችን ሁልጊዜም እንደምንለው ይህንን ቪዲዮ ሼር አርጉት በደንብ ሼር አርጉልን። ውድ ተመልካቾች ብዙ ሰዎች ይማሩበታል። ሰብስክራይብ በማድረግ ኮመንታ ሴክሽናችሁ ላይ ኮመንት መስጫው ላይ ኮመንታችሁን አሳባችሁን አስቀምጡልን። አሳብ አስተያየታችሁን እንቀበላለን። ውድ የፈጥኖ ደራሽ ቤተሰቦቻችን ለዛሬ የነበረን ቆይታ ይህንን ይመስል ነበር። በሳምንት እንግዲህ በቀጣይ ቪዲዮ በሌላ ቪዲዮ እስከምንገናኝ እንግዲህ ሰላም ቆዩልን። ሰላማችሁ ይብዛ።